ሰላም ጤና ይስጥልኝ። የዩትዩብ ቻናል ተከታታዮቼ በዛሬው ዕለት ደግሞ ውጤታማ የጊዜ አጠቃቀም በሚመለከት ትምህርት ይዤላችሁ ቀርቤ ያለሁ። ወደ ትምህርታችን ከመግባታችን በፊት ለዩትዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። እንግዲህ ወደ ትምህርታችን ስንገባ ማለት ነው ውጤታማ የጊዜ አጠቃቀም ወይም ኤፌክቲቭ ታይም ማኔጅመንት በሚል ላይ እንማማራለን ማለት ነው። ይሄ የመጨረሻው ሶስተኛው ክፍል ነው። እንግዲህ ውጤታማ የጊዜ አጠቃቀም ስንል አንድ ሰው ምንም ይስራ ምን ጊዜ ተመሳሳይ በሆነ ፍጥነት መጓዙን ይቀጥላል። ማንም ከዚህ ፍጥነቱ ወደኋላ ሊገታ ወይም ፍጥነቱ ሊጨምር አይችልም ማለት ነው። ብዙውን ጊዜ ሰዓታችንን አይተን ሰዓታችንን ወደፊት መውሰድ ወይም ወደኋላ መውሰድ እንደማንችል ሁሉ ትላንትን መልሰን ዛሬ ላይ ማስቀመጥ አንችልም። ዛሬን ወደ ትላንት መውሰድ አንችልም፣ ወይም ወደ ነገ ማሻገር አንችልም ማለት ነው እና ጊዜ ለሁሉም ተመሳሳይ በሆነ ፍጥነት ይጓዛል። ስለዚህ ፍጥነቱ መግታት አንችልም ማለት ነው። ከዚህ አንጻር የጊዜ አጠቃቀማችንን አንዱ መፈተሽ ነው። ኢቫሉቲንግ ሃው ታይም ኢዝ ዩስድ። የዕለት ተግባራት አፈጻጸማችንን መመዝገብ መለማመድ መቻል አለብን። ዛሬ ላይ እየፈጸምነው ምንድን ነው? ይህን ይህንን ሰርተናል ብለን መመዝገብ የየዕለቱን የጊዜ አጠቃቀም ሬሾ ማስላት ያስፈልጋል። ለምሳሌ ይህንን ቀመር ተጠቅመን ማስላት እንችላለን። ዕለታዊ ጊዜ አጠቃቀም ሬሾ በዕለቱ ያቀድነው ማለት ነው። ሬሾውን ለማወቅ ለጠቃሚ ተግባራት ያጠፋነው ጊዜ ሲካፈል በስራ ላይ የቆየንበት ጠቅላላ ጊዜ ሲባዛ በመቶ ብናደርግ በቀላሉ ማግኘት እንችላለን። ለምሳሌ አንድ ፈጻሚ ወይም መሪ በሳምንቱ ውስጥ ጠቃሚ ለሆኑ ስራዎች የዋለው የጊዜ መጠን 15 ሰዓት ቢሆንና በሳምንቱ ውስጥ ጠቅላላ በስራ መስራት የነበረበት ጊዜ 48 ሰዓት ቢሆን የዚህ መሪ ወይም ፈጻሚ የጊዜ አጠቃቀም ሬሾ 31.25 ከመቶ ነው ሊሆን የሚችለው ማለት ነው። ይሄ ማለት 15 ሲካፈል ለ48 ሲባዛ በመቶ ይሆናል ማለት ነው። እና የዕለታዊ የጊዜ አጠቃቀም ሬሾን በተገቢ መንገድ ማየት እና ማስላት እንችላለን ከዚህ ተነስተን የሚቀጥለውን የሳምንቱን የጊዜ አጠቃቀማችንን ማሻሻል እንችላለን። ሪከርድ ማድረግ ጠቃሚ ይሆናል ማለት ነው። ሁለተኛው የጊዜ አጠቃቀም እቅድ ወይም ኢፌክቲቭ ፕላኒንግ ማለት ነው። ኢፌክቲቭ ፕላኒንግ የምንለው ምንድ ነው? ሁሉም ውጤታማ መሪዎች በእቅድ ዝግጅትና አጠቃቀም ላይ የተሻለ ልምድ ያላቸው ናቸው ማለት ይቻላል። ውጤታማ የሆኑ መሪዎች ማለት ነው። ልምድ አላቸው። ለአብዛኛው ውድቀታቸው መንስኤ ያለ እቅድ መስራት ነው። ትሬንሲ 2013 ላይ በጽሁፉ ላይ እንዳስቀመጠው ማለት ነው ለእቅድ ያጠፋነው አንድ ደቂቃ በተግባር ወቅት አስር ደቂቃዎችን ከብክነት እንድናድን ያደርገናል ይላል። ለእቅድ ያጠፋነው አንድ ደቂቃ በተግባር ወቅት አስር ደቂቃዎችን ከብክነት እንዳዳንን ያደርገናል የሚለው ይሄ ቲንክ ኦን ፔፐር ማለት ቀድመን በተገቢው መንገድ አስበን አቅደን መስራት እንዳለብን ነው። እና ብዙውን ጊዜ እንደ አባባል የሚነገረው በተገቢው መንገድ የታቀደ እቅድ ማለት ነው የተግባሩ 50 ፐርሰንት እንደተከናወነ ይወሰዳል የሚባለውም ለዚህ ነው ማለት ነው። ሌላው እለታዊ የድርጊት መርሃ ግብር ነው። ፕላን ልንለው እንችላለን። በዚህ መንገድ ማዘጋጀት እንችላለን ማለት ነው። ለምሳሌ ቀን የሚል ራሱን የቻለ አንድ ኮለምን አለ። ዝርዝር ተግባራት እንግዲህ የዚህን ማንዋል ምዕራፍ ሁለት ማጠናቀቅ ምዕራፍ አንድን ማረም ሊሆን ይችላል እንግዲህ እንደ ተግባር ማለት ነው የግለሰው የሌላ ግለሰብ ወይም መሪ እቅድ በሚወጣበት ሰዓት የራሱን ዝርዝር ተግባር እና የሚከውነውን ስራ ቅደም ተከተላ አስይዞ ማዘጋጀት ይኖርበታል ለእያንዳንዱ ተግባር ደግሞ የተመደበ ጊዜ ሁለት ሰዓት ነው ሶስት ሰዓት ነው የሚል ማለት ነው በተገቢ መንገድ መቀመጥ መቻል አለበት ተግባሩ የሚከናወነው የሚያከናውነው ሰው ማን ነው በማን የሚከናወነው ማለት ነው በእኔ ነው ተግባሩ የሚከናወነው ወይስ በሌላ አካል፣ በጓደኛ ነው በስራ ባልደረቦች ወይስ በመሪ? ስለመከናወኑ ምን ማድረግ አለብን? ራይት እያደረግን ካልተከናወነ ደግሞ ኤክስ እያደረግን መጓዝ መቻል አለብን። ምክንያቱም ጊዜ ምንድን ነው ብለናል? ውድ ግን ደግሞ ጠቃሚ የሆነ ሀብት ነው ብለናል ማለት ነው እና በዚህ መንገድ ማወቅ ይኖርብናል። እንግዲህ ቀንን አስቀድመህ በማቀድ ጀምር ይባላል። አንዳንድ ጊዜ በተቻለ መጠን አንድ ተግባር ከመጀመርህ ለማጠናቀቅ ሞክር። አንድ ተግባር ጀምረህ የምትተው መሆን መቻል የለብህም። ምናልባት አንዳንዶቹ ተግባሮች ሂደት የሚያስፈልጋቸው ኮንቲኒየስ የሆነ ስራን የሚጠይቁ ሊሆኑ ይችላሉ። ግን በታቀደበት እለት ማለት ነው መከናወን ያለበት ተግባር ግን ተከናውኖ አከናውኖ ማጠናቀቁ በሂደት በጊዜ ሂደት ማለት ነው ውጤት ላይ ሊደርስ የሚችልን ተግባር ለማጠናቀቅ እድል ይሰጣልእና በዛ መንገድ ጀምሮ መተው አያስፈልግም ማለት ነው። ግን ግን ስንቶቻችን የራሳችንን እቅድ አለን? ለምሳሌ ከእኔ ብነሳ እንደዚህ እቅድ በማቀድ በኩል መሰረታዊ የሆነ ክፍተት ወይም ችግር አለ ማለት ነው። ግን ከዚህ ተነስተ ምን ማለት አለብን? ማቀድ አለብን ማለት ነው። ስለዚህ እኔ አቅዳለሁ እናንተም ማቀድ መቻል ይኖርባቸዋል ማለት ነው። እቅዳችንን መፈተሽ አለብን። እንግዲህ እቅዱ ስንፈትሽ አንደኛው የምናይበት ምንድነው? አስፈላጊነት ወይም ነሴሲቲ ልንለው እንችላለን። ተግባሩ አስፈላጊ ነው፣ አስፈላጊ አይደለም። አስፈላጊ ከሆነ ራይት እናደርገዋለን። አስፈላጊ ካልሆነ ደግሞ ድሮፕ እናደርገዋለን ማለት ነው። ሁለተኛው ተገቢነት ወይም ተስማሚነት፣ ይሄ አፕሮፕሬትነት የምንለው ማለት ነው። እና በዛ መንገድ እቅዱ መፈተሽ መቻል አለበት። ውጤታማነት ማለት ከኢፌክቲቭነስ አንጻር፣ ከብቃት ከኢፊሽንሲ ከመፈጸም ይፈጽመዋለሁ አልፈጽመውም፣ ምን ያስፈልገኛል፣ ይህንን ተግባር ለመስራት ምንም የሚጎላይ ነገር አለ እውቀት፣ ችሎታ፣ ሌሎች ነገሮችን በተገቢ መንገድ፣ በአማከለ መንገድ እቅድ ምን መሆን አለበት መፈተሽ መቻል ይኖርበታል ማለት ነው። ሌላው በደንብ ማየት ያለብን ግብ ማስቀመጥ ነው። የእኛ ሰዎች ህይወት ተከታታይነት ያላቸው ትላልቅና ትናንሽ ምርጫዎችና ውሳኔዎች የተሞላ ነው። እንግዲህ የጊዜ ፍሰት ሳይሆን እነዚህ ምርጫዎችና ውሳኔዎች ነው ልንመራቸው እና ልንቆጣጠራቸው የምንችለው ማለት ነው። ስለዚህ ህይወት በራሱ በጥያቄ የተሞላ ነው። ያንን በጥያቄ የተሞላ ህይወት ለመፍታት የግዴታ ምን ማስቀመጥ ያስፈልጋል? ግብ ማስቀመጥ ያስፈልጋል ማለት ነው። አራተኛው ኃላፊነትን ማካፈል ነው። ኃላፊነትን ማካፈል ተግባራትን በራስ ከመስራት ስራን ወደ መምራት የሚያሸጋግረን ተግባር ነው። ብዙውን ጊዜ መሪነትም ወይም ሊደር የሚፈጠረው በዚህ ሂደት ውስጥ ነው። ኃላፊነትን ማከፋፈል ማለት ለእያንዳንዱ ሰው ማለት ነው፣ ቲም ቢውልድ አድርጎ ስራ መስጠት ያስፈልጋል። ልክ በምስሉ ላይ እንደምንመለከተው ማለት ነው። ኃላፊነትን ማካፈል የራሳችንን የግል ችሎታ እና ክህሎት ኃላፊነቱን በሰጠናቸው ሰዎች ልክ ማብዛት ማለት ነው እና ትሬስ 2013 ላይ የተነገረው ነው። ስለዚህ ክህሎቱ ያለው እውቀቱ ያለው ወይም ችሎታው ያለው ኤክስፒሪየንሱ ያለው እኔ ጋር ነው ብቻ ብሎ መቀመጥ አያስፈልግም። ሌሎችም ምን አላቸው? እውቀት አላቸው፣ ክህሎት አላቸው፣ ኤክስፒሪየንስ አላቸው። ስለዚህ የጎደለውን እየተሞላሉ መቀጠል ያስፈልጋል። ኃላፊነትን ማካፈል ማለት ነው። አምስተኛው ተግባራትን ቅደም ተከተል መለየት፣ ፕራዮሪታይዚንግ ታስክ የምነው ማለት ቅድሚያ ሊሰጣቸው የሚገቡ ተግባራትን መለየት፣ ተግባራት በቅደም ተከተል ማስቀመጥና ተመጣጣኝ ጊዜ መመደብ። ይህንን ለማድረግ የተለያዩ ስልቶችን፣ ሞዴሎችን መጠቀም ይቻላል። ለምሳሌ የስቴቬን ኮቬይ የጊዜ ማትሪክስ አለ፣ የኤቢሲ ትንተና ዘዴ የሚባል አለ፣ የፓሪቶ ትንተና ዘዴ ወዘተ የሚባሉ አሉ። በነዛ ተጠቅመን ተግባራትን በቅደም ተከተል ማስቀመጥ ይኖርብናል ማለት ነው። እንግዲህ አንደኛው የስቴቬን ኮንቬይ የጊዜ ማትሪክስ ስንል በምስሉ ላይ እንደምንመለከተው ማለት ነው የምናየው በዚህኛው መደዳ ማለት ነው በጣም አስቸኳይ እና አስቸኳይ ያልሆኑ ጉዳዮች አሉ። በዚህ ደግሞ ጠቃሚ እና ጠቃሚ ያልሆኑ ጉዳዮች አሉ። ስለዚህ አስቸኳይ እና ጠቃሚ የሆኑ ጉዳዮችን ማትሪክሱን ስንመለከት እሳት ማጥፋት በራስ ስራው ይላል። ስለዚህ በጣም አስቸኳይ እና ጠቃሚ የሆኑ ጉዳዮችን በተገቢው መንገድ ይዞ መስራት ያስፈልጋል ማለት ነው። ሁለተኛው የምናየው ጠቃሚ ግን ደግሞ አስቸኳይ ያልሆነ ወይም ትክክለኛ ተግባራት አቅደህ የምትንቀሳቀስበት ተግባር የምንለው ጠቃሚ ግን አስቸኳይ ያልሆነ ሂደትን የሚጠይቅ ጊዜን የሚጠይቅ ተግባር ታቅዶ የሚመራበት እንደሆነ ልንል እንችላለን። ይህንን መመልከት እንችላለን ማለት ነው። ስለዚህ አቅደህ የምትንቀሳቀስበት ቦታ ጠቃሚና አስቸኳይ ያልሆነ ማለት ነው። ይሄኛው ቦክስ ደግሞ ምናየው አስቸኳይ ግን ደግሞ ጠቃሚ ያልሆነ አደናቃፊዎች፣ ለሌሎች ውክልና መስጠት የሚገባ ቦታ ነው። አስቸኳይ ነው ስራው ግን ደግሞ ጠቃሚ ያልሆነም ተግባሩን ስትለየው ለሌላ ሰው ወይም ደልጌት ለምታደርገው ሰው ብትሰጠው ሊሰራው ይችላል ብለህ አስበ መስጠት ነው። የመጨረሻው ማትሪክስ አስቸኳይ ጠቃሚም ያልሆነ ጊዜን የሚያባክን ነገር ሙሉ በሙሉ ማድረግ አለብህ፣ ማስወገድ መቻል አለብህ ማለት ነው። የስቴቨን ኮንቬይ የጊዜ ማትሪክስ ይሄን ነው የሚመስለው። የኤቢሲ ትንተና ስንል ኤ ተግባራት በጣም አስቸኳይ እና ጠቃሚ ተግባራት፣ ቢ ተግባራት ጠቃሚ ነገር ግን አስቸኳይ ያልሆኑ፣ ሲ ተግባራት ኤ እና ቢ ተግባራት እስኪጠናቀቁ ሊጠብቁ የሚችሉ እና ዲ ተግባራት ደግሞ በውክልና በሌሎች ሰዎች ሊሰሩ የሚችሉ ወዘተ ልንል እንችላለን ማለት ነው። ስለዚህ በዚህ አይነት መንገድ የኤቢሲ ትንተና ዘዴን ተጠቅመን መተንተን እንችላለን። የፓሪቶ ትንተና ዘዴ የምንለው ደግሞ ይህ ትንተና ዘዴ የሰማኒያ በሀያ ህግ በመባል ይታወቃል። በዚህ ህግ መሰረት ሰማኒያ ከመቶ የሚሆነውን ስራችንን ውጤት ከሚያገኘው ሀያ ከመቶ ከሚሆኑ ተግባራት ነው ማለት ነው። የሰማኒያ በሀያ ህግ በጊዜ አመራር እይታ ሰማኒያ ከመቶ የሚሆነው ስራዎች ሀያ ከመቶ ጥቅም ላይ በምናውለው ጊዜ ወይም ሰዓት ሊጠናቀቅ ይችላል ማለት ነው። ስለዚህ ጊዜን እንዴት መጠቀም እንዳለብህ የሚያስረዳ ነው የፓሪቶ ትንተና ዘዴ ማለት ነው። ቀሪ ሀያ ከመቶ ስራዎች ሰማንያ በመቶ የሚሆነውን ጊዜ ሊጠቅሙ ይችላሉ የሚል እሳቤ ያለው ነው ማለት ነው። ሌላው ስድስተኛው የድርጊት መርሃ ግብር ማዘጋጀት ስኬጅሉንግ አክቲቪቲስ ማለት ነው። እነዚህን መስራት ጠቀሜታ አለው ማለት ነው። ሰባተኛው ጊዜን ለትክክለኛ ተግባር መጠቀም ስፔንዲንግ ስፔንዲንግ the right time on right activity ማለት ነውና ስለዚህ በዛ መንገድ መረዳት ያስፈልጋል። ጊዜን ለትክክለኛ ተግባር መጠቀም ያስፈልጋል ማለት ነውና ልክ ማህተምን አንስተን ፕራዮራይዝ ላደረግ ነው ቅድሚያ ለሰጠነው ነገር ጊዜን በአግባቡ የምንጠቀም ከሆነ ልክ ማህተም ወረቀት ላይ መትተን እንደምናየው ህትመት አድርገን ልንመለከት እንችላለን ማለት ነው። ስምንተኛው እረፍት መውሰድ ነው። ቴክ ብሬክስ እረፍት በሚያስፈልግበት ሰዓት እረፍት መውሰድ፣ እንቅልፍ ሊሆን ይችላል፣ ሻይ ቡና ሊሆን ይችላል፣ መዝናናት፣ ስፖርት ሊሆን ይችላል። እነዚህን ማከናወን ጠቀሜታ ይኖረዋል ማለት ነው። እንግዲህ የጃክ ካንፊልድ 2015 3 ቀናት ማለት የትኩረት ቀናት የሚባሉ ማለት ነው። አንደኛው የትኩረት ቀናት ነው። የጊዜያችንን ሰማንያ ከመቶ የሚወስዱ የበለጠ ጠቀሜታ ያላቸውን ስራዎች የምናከናውንበት መሆን መቻል አለበት፣ የትኩረት ቀናት የምንላቸው ማለት ነው። ሁለተኛው ሶስተኛው ቀን የዝግጅት ቀናት፣ በትኩረት ቀናት ለምናከናውናቸው ስራዎች ቅድመ ዝግጅት የምናደርግባቸው ማለት ነው። ሌላኛው ነፃ ወይም የረፍት ቀናት፣ ከስራ ጋር ምንም አይነት ግንኙነት የማናደርግባቸው አእምሮን ሪፍሬሽ የምናደርግባቸው ማለት ነው። በጥቅሉ እንግዲህ በክፍል ሦስት የተቀመጠው ፕሬዘንቴሽን ይህን ነው የሚመስለው። ጊዜያችንም በተገቢ ጥቅም ላይ በመዋል ደስተኛ እና ስኬታማ ህይወት መምራት ይቻላል የሚል የመጨረሻ ሀሳብ ነው ያለው። ስላዳመጣችሁኝ አመሰግናል